ሰላም ለእናንተ ጓደኞች፣ ዴናችሁ ጤናችሁ፣ ሰላማችሁ በፍ ብዙት ይበልልኝ። ጓደኞች ዛሬ የማሳያችሁ ፓራታ ነው። ፓራታ ማለት በግሪን ኦኒዮን ወይም ደግሞ በበሰል አክደር በእንደዚህ የሚሰራው ማለት ነው። በዚህ ላይ ታርኬ አሳያችኋለሁ። በጣም ቆንጆ ነው። ነገ ጁምአ ስለሆነ እሰራዋለሁ። ነገ ዓርብ ነው። ቁርስ ላቸው ስለምሰራ አሁን ዝም ብዬ አሳድረዋለሁ ነገሩ በፍሬሹ ልታወቁ ትችላላችሁ። እዚህ ጋር አንድ ኩባያ በደንብ የደቀቀ ማለት ነው። አያችሁ፣ በደንብ አጥልቀዋለው ይህን ሽንኩርት ማለት ነው። በደንብ ነው የደቀቀው። እዚህ ጋር ዘይት ጨምራለሁ፣ ሶስት ማንኪያ ዘይት የሾርባ ጨምር ያለውኝ። ከዛን እዚህ ጋር ጨው ጨምራለሁ። ኦኬ፣ ጨው ግማሽ ሻይ ማንኪያ ጨምሩበት። ከዛን ስኳር ጨምራለሁ በጣም ሳለ ቀባበል ሰነፎ ሁለት ማንኪያ ስኳር ጨምራለ ሊፍጥኝ ። ከዛን እዚ ጋራ ደሞ ዱቄት ጨምራለ ሁለት ኩባያ ዱቄት ጨምራለው። ከዛን ግማሽ ኩባያ ውሃ ጨምራለው ማለት ነው። ከዛ በኋላ አውቀዋለሁ። እሺ ጓደኞቼ፣ ግን ስናውቀው ማለት ነው በጣም እንትን አናደርገውም። ዝም ብለን እንዲህ ለወስ ለወስ ነው የምናደርገው። ምክንያቱም አናሻውም፣ በጣም አይታሽም። ብቻ ደብለቅ እንድልልን ነው። ውሃ ደግሞ በትንሽ ትንሽ ነው የሚጨመረው እንጂ በአንድ ጊዜ አይደለም። እንደዚህ ጠብጠብ እያደረጋችሁ እናውቀዋለን። ትንሽ ዘይት በእጅ ላይ እንደዚህ አድርጌያለሁ። ከዛ እንደዚህ አድርጌና እንደተለመደው ማለት ነው። ንጹህ ነው ደግሞ፣ መሬት የቆሸሸ ምናምን እንዳትሉ። እኛ መተቸት ስለምንወድ ችግር ነው። ከዛ ይህንን እንትን እለዋለሁ ሸፍነውና፣ ምንም የጨመርኩበት ነገር የለም ውሃ፣ ዘይት የጨመርኩበት ማለት ነው። ጨው፣ ስኳር እና በሰሉን ሽ ለ የጨመርኩት ናስሰራል ለ እንገናኛለን። እሺ፣ አሁን እዚህ ጋር ጓደኞቼ ሊቄ እንግዲህ እንትን እለዋለሁ ያሳደርኩት ግን ፍሪጅ ውስጥ ነው። ፍሪጅ ውስጥ ነው ያሳደርኩትኝ ግን በትኩሱ መሰራት ይችላል እ ሥራ ስለሚበዛብኝ በሌሊት ከነስቼ ሊት ከማወካ እንደዚህ አብክቼ አሳድራለሁ።

ፈቃዳችንን እንደዚህ በዘይት ማለት ነው ቀባውና እንዳይዝብኝ፣ ከዛም በሞቀ ምጣድ ላይ እንዲያደርገዋለሁ ማለት ነው። እሺ ጓደኞቼ አሁን እንደዚህ ይመስላል። ለምታዩት በጣም ነው የሚያምረው። ከዛም ዘይት ማለት ነው እንደዚህ እንደዚህ ያደርግበታለሁ። በሶፍት ነው ያደረግኩት።